የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ በራ በኢትዮጵያ የሩሲያ ፌዴሬሽን አምባሳደርን አነጋገሩ። አምባሳደር ሀደራ ሩሲያ የኢትዮጵያ የረጅም ጊዜ አጋር እንደነበረች ገልጸው በሁለቱ ሀገራት መካከል ያለውን ታሪካዊ ግንኙነት በተለይም በኢኮኖሚ ንግድና ኢንቨስትመንት መጠናከር ያለውን ጠቀሜታ አስገንዝበዋል። ሚኒስትር ዴታው የሩሲያ ኩባንያዎች በኢትዮጵያ ያለውን ምቹ ኢንቨስትመንት ሁኔታ በመጠቀም በአግሮ ኢንዱስትሪ፣ በግብርና፣ በማኑፋክቸሪንግና በብረታ ብረት ኢንዱስትሪዎች ላይ ኢንቨስት እንዲያደርጉ ጠይቀዋል። አምባሳደር ኢቭጄኒ በበኩላቸው በኢትዮጵያና በሩሲያ መካከል ያለውን ኢኮኖሚያዊ የግንኙነታም ነው። ሩሲያ በኢኮኖሚና በማህበራዊ ዘርፎች የሁለትዮሽ ግንኙነቷን የበለጠ ለማጠናከር ዝግጁ መሆኗን አረጋግጠዋል። በሁለቱ ሀገራት መካከል ያለውን የሁለትዮሽ ትብብር ለማጠናከር በሚደረገው ጥረት ሁለቱ ወገኖች መደበኛ የፖለቲካ ምክክር ለማድረግና በሚቀጥለው ዙር የጋራ ሚኒስትሮች ኮሚሽን ስብሰባ ላይ ሀሳብ ተለዋውጧል። መረጃው የውጭ ጉዳይ ሚኒስቴር ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን የኢጋድ አባል ሀገራት የቀጠናውን የደህንነት ስጋቶች የሚመክት የዲጂታል አቅም እንዲገነቡ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ጥሪ አቀረቡ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የሰው ሰራሽ አስተውሎትና ሳይበር ደህንነት ላይ ያተኮረ ቀጠናዊ ሴሚናር በኬንያ ናይሮቢ ተካሂዷል። ሰው ሰራሽ አስተውሎትና ሳይበር ደህንነትን ለጸጥታ ትብብርና የማይበገር አቅም ግንባታ ያላቸውን ድርሻ ማላቅ የሴሚናሩ መሪ ሀሳብ ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ድንበር ተሻጋሪ ወንጀሎች፣ ሽብርተኝነት፣ የሳይበር ወንጀልና የድንበር አስተዳደር ክፍተቶችን ጨምሮ በቀጠናው ውስብስብ የደህንነት ፈተናዎች እንዳሉ ገልጸዋል። የኢንፎርሜሽን መረብ ደህንነት አስተዳደር በኢትዮጵያ ላይ የሚቃጡ የሳይበር ጥቃቶች በመመከትና የተቋማትን የሳይበር አቅም በመገንባት ወሳኝ ሚና እየተጫወተ ይገኛልም ተብሏል። መረጃው የኢትዮጵያ ዜና አገልግሎት ነው። የ2017 ዓ.ም ምህረት ሀገር አቀፍ የመጅሊስ ምርጫ ምዝገባ ነገ እንደሚጀመር ተገለጸ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ የ2017 ሀገር አቀፍ ምርጫውን አስመልክቶ መግለጫ ሰጥቷል። ቦርዱ ባለፉት አምስት ወራት ሲያከናውኑ የቆየውን ስራ ጠቅሶ የመጅሊስ ምርጫ ምዝገባ ለማድረግ የቅድመ ዝግጅት ስራው መጠናቀቁን አመላክቷል። ቦርዱ ምርጫውን አሳታፊና አካታች በሆነ መልኩ ለማካሄድ አስፈላጊውን ቅድመ ዝግጅት ማድረጉን ገልጿል። መረጃው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።